ስለ አንጋፋው ጋዜጠኛ ገነነ መኩሪያ አሟሟት ነው አስደንጋጭ መረጃ ወጥቷል። ገነነ መኩሪያ ወይም ልብሮ እንዴት ሞተ? ታላቁ ሰው ገነነ መኩሪያን ኅልፈት ተከትሎ ስለ ኅልፍቱ ፍንጭ ተገኝቷል የሚል መረጃም ወጥቷል። የታሪክ ተቋም የኳስ ትምህርት ቤት የስፖርት ሊቅና ተንቀሳቃሹ ቤተ መጽሐፍት ተብሎ የሚታወቀው ከጋዜጣ እስከ መጽሐፍ ከራዲዮ እስከ ቴሌቪዥን ጣቢያ የገነነ ስም የነበረው ከኳስ ተጫዋችነት ጋዜጠኝነት እስከ ደራስነት የገሰገሰው ስፖርትን ከታሪክ በማስታረቅ የተካነው ለላቀ አስተዋጽኦ በ2009 ዓመተ ምህረት ከካፍ የረጅም ዘመን አገልግሎት ሜዳሊያ የተሸለመው ገነነ መኩሪያ ከተለየን ስነበትም ማንም ይሞታል። ነገር ግን ገነነ መኩሪያ እንዴት ሞተ? ለልጆቹ አባት፣ ለሚስቱ ባል፣ ለሀገሩ ባለውለታና ተቋም የሆነውን ገነነ መኩሪያን ማን ገደለው? ገነነ ሞቱ ከመሰማቱ አምስት ቀናቶች በፊት የተቆረጠውን እግሩን በአርቲፊሻል የሚባል እግር ለመተካትና ዳግም ቆሞ ለመሄድ ተስፋ ያደርግ ነበር። ከሀገር ውጭ ይገኙ ከነበሩ ወዳጆቹ ጋር በስልክ ያወራና ለእግሩ መጠቅለያ ልዩ ባንዴጅ ይልኩለት ዘንድም ትዕዛዝ እየሰጥ ነበር። ገነነ ከመሞቱ የተወሰኑ ቀናቶች በፊት እግሩ ተቆርጦ በወልቼር ነበር እንቅስቃሴውን ያደርግ የነበረው። በእርግጥ ገነነ እግሩ ከተቆረጠ ጀምሮ ከፍተኛ ድባቴና ድብርት ውስጥ ነበር። የጥቂት ሰዎችን ካልሆነ በቀር የበርካታ ወዳጅ ጓደኞቹን ስልክ አይመልስም። ማውራ መብራት አይፈልግም ነበር። ፖሊስ የገነነ ሞት አጣርቶ በይፋ ለቤተሰቡና ለሕዝቡ ባይገልጽም እስካሁን ባለው ይፋዊ ባልሆነ መረጃ መሰረት ገነነ ራሱን ሰቅሎ ነው የሞተው የሚል ነው። በርግጥ በሁለት እግሩ መቆም የማይችል በዊልቸር መራመድ፣ እግሩ ከተቆረጠ እንኳ ጥቂት ቀናቶች ብቻ በማስቆጠራቸው ቁስሉ ያልደረቀ እና እንደልቡ ማያንቀሳቁሰው ሰው ራሱን ለመስቀል የሚሆን የአካል ጥንካሬ ማግኘት ይችላልን? የታሪክ ማሳችን የትላንት ማያ መስታወታችን የ እግር ኳስ ውጎች ማህደራችን የጋዜጠኝነት ውሃ ልካችን ገነነ መኩሪያ ወይም ለብሮ በእርግጥ ሰቅሎት ወይስ ተሰቅሎ ሞትም እውነትና ፍትህ በአደባባይ እስካልተገለጡ የሁላችንም ነገ ከዚህ የተለየ ላይሆን ይችላል። የገነነ ሞት የዘመን እንቆቅልሽ፣ የትውልድ ጥያቄ ሆኖ ዘመናትን ይሻገራል። የተደበቀው የጋዜጠኛ ገነነ መኩሪያ እውነት፣ ፍትህ ያጣች ነፍስ የድረስ ለፌዴራል ፖሊስና ለአዲስ አበባ ፖሊስ ታዋቂውና ተወዳጁ ስፖርት ጋዜጠኛ ገነነ መኩሪያ ወይም ልብሩ አሟሟት ዙሪያ ህጋዊ ምርመራ ተደርጎ የሀገር ባለውለታ የሆነው ገነነ ትክክለኛ ፍትህ እንዲያገኝ እንጠይቃለን። ገነነ መኩሪያ ልብሩ ስለ ኢትዮጵያ ስፖርት ትልቅ ላይብረሪያችን ነበረም። በተለይም ስለ እግር ኳስ እድገት ያልጻፈው ያልደከመው ነገር የለም። ሀገራችን በስፖርት እድገት እንድታሳይ ብዙ ደክሟል፣ ጥሯል። አሟሟቱ ዙሪያ የመጀመሪያ ምርመራ ያደረጉ ግለሰቦች የተገኘው ማስረጃ እንደሚያሳየው ገነነ መኩሪያ ራሱን አጥፎ ሙቷል የሚያስብል አለመሆኑን ነው። እናም ይህን መርምሮ ህጋዊ መሆን እንዲችል ፖሊስ ጉዳዩን ይዞት ከስር ከመሰረቱ አጣርቶ የሀገር ባለውለታ የሆነ ግለሰብ ፍትህ እንዲያገኝ ትብብራችሁን እንጠይቃለን የሚል መረጃ ሞቷል። የተለየ ምንም ነገር አንጠይቅም። ፌዴራል ፖሊስና አዲስ አበባ ፖሊስ በጋራ ሆነው ጉዳዩን ይዘው ከስር ጀምረው እንደ አዲስ እስከ መጨረሻው አጣርተው ፍትህ እንዲያገኝ ብቻ ነው። ገነነ መኩሪያ ገኔ ቢያንስ ይሄ ይገባዋል። ገነነ መኩሪያ ጽሁፍ ያለነበበ የስፖርት አፍቃሪ በኢትዮጵያ ምድር አይገኝም። ከልጅነት እስከ እውቀት ድረስ ስፖርት አስተምሮናል፣ መረጃ ሰጥቶናል፣ ስንት አስቂኝ ገጠመኞችን ሰብስቦ ነግሮናል። እናም ገኔን ኢትዮጵያ በቆሙ ያለ ባትሸልመውም ቢያንስ ሀገሩ ግን ልትክደውና ፍትህ ልትነፍገው አይገባም። ስለ ጋዜጠኛ ገነነ ልብሮ ሞት በሳቱም የሚያወዛግቡ ነገሮች ነበሩት። የተለያዩ ጥያቄዎችም ስነሱ ነበርም። አንድ ከሰባ ኪሎግራም በላይ የሚመዝን ሰው ሊያውም አንድ እግሩን በህክምና ያጣ ሰው የበር እጀታ ላይ ራሱን አንቆ አጠፋ ሲባል ለማመን የሚከብድ ነገር አለው። በእሳቱ በዚህ አወዛጋቢ ራሱን አጥፋ ዙሪያ ብዙ ጥያቄዎች ቢነሱም በጊዜ ሂደት ጉዳዩ እየደበዘዘና የእሱ ሞት እየተረሳ መጥቶ ነበር። ዛሬ ልባችንን በሀዘን ሳቅዞ የሚቀር የገነነ መኩሪያ ልብሮን ታሪክ እናስታውሳለን። ይህ ታላቅ ሰው፣ ይህ ተንቀሳቃሽ ላይብሬሪ በሞት ያጣነው ከአንድ አመት ከዘጠኝ ወር በፊት ነበር። በጊዜው ብዙ ፔጆች አሳዛኝ ሞቱን ለህዝብ ይፋ ማድረጋቸው ይታወሳል። ነገር ግን ታሪኩ እዚህ ላይ አላበቃም። ከሀዘን በኋላ የተከተለው የውዝግብ ማዕበል ከገነነ ሞት በኋላ ነገሮች ተወሳሰቡ። ባለቤቱ ስሜ ተነስቷል በሚል ክስ ብዙ ሰዎችን ወደ ፍርድ ቤት ወሰደች። ከዚህ ክስ ሰለባ ከሆኑት መካከል አንዱ ለእውነት ስታገል የነበረው ወንድማችን ተስፋ ይገኝበታል። ተስፋ በዚህ ክስ ውስጥ ብዙ መከራንና ችግርን ተመልክቷል። በጣም የሚያሳዝነው ደግሞ ገነነ ከምኖርበት ቤት ተባርሮ በሆቴል ውስጥ ብቻውን ተቀምጦ ብቸኛ ሆኖ ብዙ ችግርና ጉዳት ደርሶበት ነበር። አሁን ግን ነገሩ እንደ አዲስ እየተነሳ ነው። እውነት ዘግይታም ብትሆን መውጣቷ አይቀርም ለዚህም ምንም ነው የገነነን ወዳጆችና ወዳጅ ዘመዶች ይህንን ጉዳይ በደንብ አጠናክረው ይዘው ወደ ፍርድ ቤት ወደ ፍርድ ቤት እንዲሄዱ የምንመክረው። ገነነ መኩሪያ ኢትዮጵያ ያጣችው ብቸኛና ብዙ እምቅ ችሎታ የነበረው ከጋዜጠኛም በላይ የሆነ ታላቅ ምሁር ነበር። ዋለልኝ ነጋሽ ስለ ስለገነነ መኩሪያ አሟሟት ዙሪያ በፌስቡክ ገጹ ላይ ይህንን መረጃ አጋርቷል። ገነነ መኩሪያን በአንድ ሙያና በአንድ ገጽ መግለጽ መቻል ከአቅም በላይ ነው። ገነነ አሰላሳይ፣ ደራሲ፣ ጋዜጠኛ፣ አሰል ቁጣኝ ፈላስፋ ታሪክ አዋቂ፣ ታሪክ ሰዳሪ፣ ታሪክ ተናጋሪ፣ ታሪክ ጸሐፊ፣ ጨዋታ አዋቂ፣ ጉምቱ የቀለም ሰው ነው ገነነ። ከሞቱ አሟሟቱ ልብ ሰባሪና አሳዛኝ ነው። ህግና ስርዓት ባለበት ሀገር የገነነ ነፍስ ዛሬም ድረስ ፍትህ ሳታገኝ መቃተቷ በእርግጥ ልብን የሚጠዘጠዝ እውነት ነው። ይህንን ህመም ለመሻርና የገነነንም ነፍስ ለማሳረፍ በቅርቡ የተጀመረው የሚዲያ ዘመቻ ይበል የሚያሳይ ነው። ይበርታ ይቀጥል ለማለት ይወዳሉ። በዋናነት ግን የእኔ ቁም ነገር ገነነ ባደባባ ጉባኤ ልታሰብና ልዘክር ስለሰራው ስራና ስለኖረው ማይነትብ አሻራ ትውልድ ሊያውቅና ልማር የተገባ ነው። ለዚህም መሳካት አሁን ስለገነነ ነፍስ ፍቲ ማግኘት በተሰራው ልክ ወይም በተሻለ ጥራት ገነነን በአደባባይ ለመዘክርና ለማሰብ ይፋዊ እንቅስቃሴ ልጀመር የተገባ ነው የሚል እምነት አለኝ። ገነነ ልዘከር፣ ልታወስ፣ ልነገርለት፣ ልዘምርለት የተገባው አስደናቂ ኢትዮጵያዊ ነው። ለዚህ መሳካት ኃላፊነት መውሰድ የምንችል ሁሉ ኃላፊነት ልንወስድና ጉዳዩን እውነት ልናደርገው የህልናም ሆነ የሞራል ግዴታ አለብን። ገነነ መከበርና ማወደስ በትውልዱ መታወስና መዘከር የተገባው ኩሩ ኢትዮጵያዊ ነው ስል ነው። ዋለልኝ ነጋሽ በፌስቡክ ገጹ ላይ ስለ ጋዜጠኛ ገነነ መኩሪያ ወይም ልብሮ ይህንን መረጃ ያጋራው። ለባለቤቱ ጋር ደወልኩኝ ስለ ጋር ደወልኩኝ ለመጀመሪያ ጊዜ ነው።